ዓለም ለዋንጫ እየጠበቀሽ ቼላው በጎዶሎ አልከሰከሰሽ። በልልኝ ቼልሲ። አርሰናል በሱን አመጣችው ቼልሲ። እውነትም የለንደን ተወካይ፣ የለንደን ኩራት አንተ ነ በቃ ለንደንዝ ኦሎይስ ብሉ አለቀ በቃ። ወንዳውንድ ክለብ ስትደግፍ ማለት ነው። ወንዶን ያሳየ ቼልሲ እውነትም የለንደን ተወካይ የለንደን ኩራት አንተ ነህ። በቃ ለንደን ይዝ ኦሎይስ ብሉ አለቀ በቃ። ምንም የማያጠራጥር ምንም የማያጠራጥር በሰመ በጎዶሎ እኔ እኮ ኖርማል እኮ ጨዋታ መሰለኝ እኮ እንዴ። በቀይ እየወጣበትም እኮ አይመስልም ቼልሲ ረቼ ለው ይችላል፣ ይችላል፣ የምር ይችላል። ይሄ ሶስት ነጥብ ይገባ ነበር። አቻ አይገባም ላንተ አቻ አይገባም፣ አቻ አይገባም፣ ማርያምን አይገባም። እቴ ይሄ ጥና ዣሜ ለንደን ሚዜ፣ እረ በመድኃኔ ዓለም እንዲህ እኔ ቃላት የለኝ። በሰማ ምን አይነት ምን ሲያጠቃ አይፈራ፣ በቀይ ወጣበት አይመስል። ይሄ ዋንጫ አንተ ነው፣ ካንተ እጅ ካንተ ውጪ ማንም ሊበላው አይችልም፣ ያ የለንደን ሚዜ። ሰሞኑን ያዙ ልቀቁኝ ብሎ ኧረ በስመ አብ ቃላት የለኝም። ቼልሲ ቃላት ቃላት የለኝም ማሪያ ኛው ክለብ ደጋፊውን የዛሬውን ቼልሲና ሪሴ ጀምስን አለማድነቅ ንፉግነት ነው። የምሬ ነው የምላችሁ። ሪሴ ጀምስ ግን በቃ ከጉዳት ይሰውሮ። የምሬ ነው በቃ ከጉዳት ነጻ ከሆነ የሚያሳየው ፐርፎርማንስ በጣም በጣም በጣም የተለየ ነው። ሲጀመር ፖቴንሻል ብዙ ችግር የሚነሳበት አይነት ተጫዋች አይደለም። ጉዳት እየመጣ የሚረብሹ አይነት ተጫዋች ሆነ እንጂ ማለት ነው። ዛሬ ከሚና ወጥቶ ነው የተጫወተው። እርግጥ ኢንዞ ማሪስካ በተለያዩ አጋጣሚዎች በደብል ፒቪ ሲጠቀሙበት ተመልክተን ነበረ። የዛሬው ፐርፎርማንሱ ግን በጣም በጣም የተለየ ነበር። ቼልሲ ነጥብ ይዞ ለመውጣቱ ዋነኛ ሚና ከተጫወተው ተጫዋቾች መካከል አንዱ እሱ ነበር ብል ማጋነን አይሆንብኝም። የምርኝ ነው። በቃ በሁሉም ነገር ማጥቃቱን ሲያሳልጥ የነበረበት መንገድ፣ መከላከሉን ሲከላከል የነበረበት መንገድ፣ ቡሉሊ ሲያደርግ የነበረበት መንገድ በጣም በጣም በጣም አስደናቂ ነበረ። ከጉዳት ይዘውረ ሌላ ምንም ማለት አይቻልም። እንደ ፉልባክነት ሪሲጀም ይታወቃል። በዚህ ሰዓት ሁሉም ነገር አላቸው ተብሎ ከሚታመኑ ፉልባኮች መካከል አንዱ ነው። በማጥቃቱን በመከላከሉ በጣም የተሟላ አይነት ፉልባክ ነው። ሚድፊልዱ ላይ መጥቶ እንግዲህ ዛሬ በጣም የተለየ ፐርፎርማንስ ነው ከአርሰናል ጋር ማሳየት የቻለው። በርካቶቹ አድናቆታቸውን የሚጀሩለት ነው የሚገኙት። እነ ቻሉባም ፎፋናም ከጉዳት መልስ በጣም ጥሩ ፐርፎርማንስ ነበረው። ኢቨን ሳንቺስ ጥሩ ፐርፎርማንስ ነበረው። ቼልሲዎች ግን የነበራቸው ኦርጋናይዜሽን እንደ ቡድን በጣም መልካም የሚባል ነበረ። ይህንን አርሰናል በቁጥር ጎድሎ ከሀምሳ ደቂቃ በላይ ተጫወቱ። እንግዲህ ነጥብ ተጋርቶ መውጣት በጣም ፈታኝ ነው። ነገር ግን አድርገውታል። ለማንኛውም ስለ ሪሴጀምስ እና ስለ ዛሬው ቼልሲ ምን ትላላችሁ? ሀሳባችሁ ኮመንት ሰክሽን ላይ ያካፍኙ። የፕላስ ምልክቱን በመጫን ፈጣን አረዲስ ሆኑ እግር ኳስ መረጃዎች ማግኘት ይችላላችሁ። ጨዋታው አለቀ ማለት ይቻላል። የለንደን ደርቢ በ37ኛው ደቂቃ ላይ ውሃ ተቸለሰበት የአንድ መቶ ሚሊዮኑ ካይሴዶ ምን እያሰበ ነው? አይታወቅም። ይህ እኮ የለየለት እብደት ነው። ገና 37ኛው ደቂቃ ላይ የቼልሲው ሞይሰስ ካይሴዶ የአርሰናሎ ሜሪኖ ላይ በገባው በጣም አደገኛ ታክል በቀጥታ ቀይ ካርድ ከሜዳ ተወግዷል። ጨዋታው አሁንም እየተካሄደ ነው። አሁን ቼልሲዎች በአስር ሰው ለመጫወት ተገደዋል። እዚህ ጋር እውነቱን እንነጋገር፣ አንዳንዶች ዳኛው አከረሩት ሊሉ ይችላሉ። ግን ካይሴዶ እግሩን ያነሳበት መንገድ ተመልከቱት። ለኳስ ነው የገባው ወይስ እግር ለመስበር? እንዲህ አይነት ትልቅ ጨዋታ ላይ እንደዚህ አይነት ውድ አማካይ ሜዳ ሌላ መሃል ላይ እንዲህ አይነት ሪስክ መውሰድ ተገቢ ነው? በጭራሽ! ይሄ ቡድን መጉዳት ነው። ቼልሲ አሁን ያለ አማካይ ክፍሉ ሞተር እንዴት ነው አርሰናልን የሚቋቋመው? እናንተ ስምንት ላላችሁ የካይሴዶ ታክል ቀይ ካርድ ያሰጠው ነበር ወይስ ዳኛው ጨከኑበት? እስቲ የዳኛውን ውሳኔ ከአንድ 1 እስከ አስር ሬት አድርጉት። ኮሜንት ላይ እንወያይ። መልካም ጨዋታ ተከታተሉት። እንግዲህ በደህናም አይደለም ያንቀሸቀሸሽ ወይ ትሰበር ያለሽ ወይ ትሞቻለሽ ያ እሻ ምን ተብሎ ነው የሚወራው? ምን ተብሎ ነው የሚወራው? ወረድ አንድ በ10 እንኳን ወጡ። አንድ ጎል አንድ ጎል በትንሹ እንኳን ማያስ 45 ደቂቃ ነበርና አንድ ጎል አግብተን እግዚአብሔር፣ ተቃጠልኩኝ ነው። መለያ በሴት ፒስ አግብቶ አንድ ጎል ወይ ምን ነው ሁለት እሱ ስላላችሁ ነው። ምን ተብሎ ነው ሽሆን የሚወረው አንድ መገደሽ እና ሳሊባ እንኳን አንዴ ዛሬ ባይኖሩ ሴት ቢስ ይግባብን ወይኔ ወይኔ ምን ተብሎ ነው አርሰናልን ፕሪሚየር ሊግ ላይ ለማሸነፍ ከማሰብ በፊት መመለስ ያለበ አንድ ጥያቄ አለ አንተ ሊቨርፑል ነህ እ ነህ ምንድን ነው የምትለብሰው ቀይ ነው ሰማያዊ አይደል እና ምንድን ነው የምትሠራው ሁሌ እኛ ልናስጥለው አንችልም እኮ አርፑል ማግኘት አርሰናልም ፕሪሚየር ሊግ ላይ ማግኘት የሚችለው ሁለት ጊዜ ብቻ ነው። ሁለት ጊዜ ብቻ ነው። በየንትኑ እያስጣልን ከዛ ፕሪሚየር ሊግም እንዳይበላም ፈልገህም ሳታስጥለውም አይሆንም። በቃ እኛ አንድ ደረሰ እንትን የምንችለውን ሞከርን። የእኛ ዳ ነው ፕሪሚየር ሊግ እንዳይበሉም ፈልገ ከዛ ሳታስጥልም ይሆናል እንዴ? ቤንታኩር ጀምስ ላይ የሰራውን ይህንን ፋውል ተመልከቱ።

ይሄ ፋውል ካሴዶን ቀይ ካሰጠው ፋውል ጋር 100% ተመሳሳይ ነው፣ ግን ቤንታኩር በዚህ ጨዋታ ቼልሲ ከቶተናም ጋር ባደረገው ጨዋታ ቢጫ ካርድ ብቻ ነበር የተሰጠው። አሁን ደግሞ ለካሴዶ ቀይ ካርድ ነው የተሰጠው። ምን አይነት ዳኝነት ነው ማለት እንግሊዝ ፕሪሚየር ሊግ ላይ ያለ ዳኝነት ሁልጊዜ በጣም ነው የሚገርመኝ። ይሄ በተለይ አንቶኒ ታይለር የሚባል ዳኛ ማለት ጭራሽ ላይውም ማልፈልጎ ዳኛ ማለት። እኔ እዚህ ጋር የካሴዶ ቀይ አሰጥ ምናምን እያልኩኝ አይደለም፣ ግን ቤንታኩር ከሰራው ፋውል ጋር ማለት 100% ተመሳሳይ ነው፣ ግን እዛ ጋር ቢጫ ነው። አርሰናል ኮ የዋንጫ ቲም ነው ብለው ሰክሰው ነበር ቼልሲን እስከሚያገኙት ድረስ። ይሄንን ቪዲዮ በደንብ ኮፒ ሊንክ፣ ላይክ፣ ሼር፣ ሪፖስት አድርጉ። ቢያንስ 50 ሺ ላይክ ጠብቃለሁ። ለሁሉም ይህን ቪዲዮ ታደርሱልኛላችሁ፣ በተለይ ደግሞ ለወያለው እና። እስኪ እንጀምር። ሪስ ጀምስ ከቲምበር ጋር የምታወዳድሩ ሰዎች ማለት ነው ምናችሁ ነው የሚያማችሁ? ተውትና ማ ኦቨርኦል፣ ያው ግልጽ ነው ሲጀመር ራይት ባክ የሚያክለው የለም። አሁን ላይ ከሚጮቱት ጀምስ ማለት ነው። ይህ ጨዋታ ላይ ቲምበር ራሱን ፐርፎርም ካላረገ መች ነው የሚያሳየው? እስኪ ንገሩኝ። ቲምበር ኮር አባቴ የጀምስን ኔን ፎቶ ይው አያይዝላለሁ። ሌላኛው ማለት ነው ጀምስ የሚገርም ፐርፎርማንስን ያደርገው። ሳንቼዝ ምን አጭሶ እስከ ዛሬ ድረስ የሚያቃጥለን አውቆ ነው እንዴ? እንዴ የሚገራር እንኳ እስኮኑ ያዳ ነው። በቃ ላይክ የሞከሩት ቲኒሽ ነው እና አሪፍ ነበር፣ ፐርፌክሽን የጠበቀ ነበረ እና የእሱም ጥበብ እላይ ነው። በቃ ምንም መዋሸት አያስፈልግም። ከዛ በተረፈ ግን ሊያናድደኝ የቻለው ነገር ጆዋ ፒሮ ምን ይሽ ነው። ዛሬ ምን ምን እየተፈጠረ ነበር? ፒሮ እንዲህ ካጠፋቸው በኋላ ቆሞ ይጠብቃቸዋል። ከዛ ደግሞ አይሞክርም። የሆነ ለማን እንደሚጮት ራሱ አላውቅም። ከደጋፊ ጋር አስይዞ ነበር መሰለኝ። ኳሱን ወደ ደጋፊ ምናም ነበር እየላከ ነበር እንዲህ አረ እየተሳሰብን፣ እሺ ስቴቫ ስቴቫውን በጣም አናዶናል። ግን ቢያንስ እሱ ሕፃን ነው የሆነ ልምድ ምና ያስፈልጓል። እና ማሬስካም ኤስቴቫውን በማስወጣቱ የሚገርም ውሳኔ ነው ወሰነው። ምክንያቱ ደግሞ ልጁ ጫና ውስጥ ነበርና መምታት የሚገባውን ኳስ ከዛ በኋላ ያገኛቸውን መምታት አልቻልም ነበር። ከዛ በተረፈ እንግዲህ ቼልሲ የሚገርም ነበር፣ በቀይ ወጥቶብን፣ ካይሴዶን ሶስት ጨዋታ አናጠዋለን። ግን እሱ ቢኖር አርሰናል እግዚአብሔርን ያለክሱ ነበር። በአጭሩ አርሰናሎች እረፉ፣ በቃ ዋንጫ ምና የሚለውን ነገር እርሱት፣ እድሜ ልክ ሰርግ ትጠሩን አላችሁ ስንመጣ ሚዜ የሆናችሁ ነው የምናገኛችሁ። ስለና እንግዲህ ሀብታም ቤት ላይ አንድ ሰው ስትጋብዙ እስከ አምሳ ብር ድረስ ማግኘት ትችላላችሁ። ያው የጋበዛችሁትን ሰው ደግሞ በጨመራችሁ ቁጥር ብሩም እንደዛ እየጨመረ ነው የሚሄደው። በአጭሩ ወሬ ያላብዛባችሁ ፕሌየር ሬቲንግ ቼልሲ ከአርሰናል ማለት ነው። አባቲ ሳንቼዝ ከሳንቼዝ ነው የምንጀምረው። አንተ አንተ ትችላለህ ከሳንቼዝ ትችላለህ። አስር ከአስር ፎፋና አስር ከአስር ጉስቶ ዘጠኝ ቻሎባ የኔ የኛ ደም አልናገርህም፣ ከዚህ በኋላ አስር ከአስር ኩኩሬላ አሪፍ ነው ግን ዘጠኝ ዘጠኝ ይሰጣሉ። ኩኩሬላ ካይሴዶ ሂዝ ደ ቤስት ዲፌንሲቭ ሚድፊልደር ኢን ደ ወርልድ ራይት ናው ማንም እንዳትለኝ። ማለት ቀይ ስለወጣ ምና ምን አገባኝ፣ እኔ አያገባኝም። ካይሴዶ ሰባት ገጫሉ ማለት ነው። ቀይ ስለወጣ ስላ ስንትን ነው እንጂ እስከ ፈረስታፍ ያለህንትን ጸደኝ ነበር። ጄምስ አስር ፊዚካሊ ምና አንተ አሁን ጄምስ ነው ከቲምበር ጋ የምታወዳድሩት? ኧረ ኧረ ጭንቅላት ይኖራችሁ ድዬ ኤንዞ ፈርናንዴዝ ስምንት፣ ኤስቲቫው ሰባት፣ ጋርናቾ ሰባት፣ ኔቶ ስምንት፣ ዴላፕ ሰባት። አንተ የገጣ ባልጅ ደነስ ጆዋ ፔድሮ ለሶስት ጨዋታ ቤንች እንድትሆን ነው የምፈልገው። አንተ ገደልከን ዛሬ። ይሄንን ወጥ የሆነት የምን ዋንጫት የምትሉኝ? በመቤቴ የተዝረከረከ አቋም የተዝረከረከ አቋም። በቃ ቼላ ወንድም ጥላ ከለላ ማለት ነው። ሁሉም ይቅርበት፣ አንተ ብቻ በላ ትችላላችሁ። ከሃይሴሄዶን የሚያክል ኪ በቃ ቁልፍ ተጫዋች ገና ሰላሳ ስምንተኛ ፈርስታፍ ወጥቶበት እንደዚህ ይፈትናችሁ። አልበለጣችሁ ከፖዚሽን ውጭ እኳ አልበለጣችሁም እኮ ሙከራ ይበልጣችኋል። ኦንታርጌት እኩል ናችሁ። ዲክላን ራይስ ኦር ካይሴዶ አብሮ ነው እንደ ዲክላን ራይስ ይወጣው። ምን አይነት አቋም ነው እንደዚህ አይነት እኛ እንደዚህ አይነት የዋንጫ ቲም አይተን አናቅም። እንደው ደና ቆፍጠን ያለ ከኋላ ያደናበራችሁ ቲም አታችሁ ነው እንጂ ምንም ምንም ምኑም የዋንጫ ቲም አይመስልም። የማሸነፍ ፍላጎት የለውም። ትንሽ ጠንከር ያለ መከላከል ሲገጥመው ይፈተናል። ከቆመ ኳስ ውጪ ምንም እድል መፍጠር የማይችል የነሆለለ ቲም አንድ ቲም ጠንከር ብለው ከኋላ ይከተልሽ ብቻ ትደናበር ያለሽ ይሄ ደከመ ቲም ነው። ምንም የዋንጫ ሜንታሊቲ የለውም እያልኩሽ ነው ጎብዬ ዛሬ ግን ማለት ነው አዳማ ኤቨንት ነበረንና፣ በቃ መቤቴን ነው ምላችሁ። ታውቆኛል፣ ታውቆኛል። የነገርኳችሁ ሰዎች ኮመንት ላይ ማለት ነው ይልሽ ቡዳ እንዳልመስላችሁ፣ አንድ እኩል ነው። ዛሬ ዩናይትድ ክሪስታል ፓላስን ያሸንፋል። ቼልሲ ካርሰናል አንድ እኩል ነው የሚወጣው። ምን አለ በሉኝ፣ ምን አለ በሉኝ እያልኩ ነው። አንድ እኩል የወጣውና ጭራሽ በቀይ ወጥቶበት ነው አንድ እኩል የወጣውና ይሄ ፎጣ፣ ፎጣ፣ ፎጣ የሆነ ቲምሽ ገና ይዝረከረክልሻል፣ ጎብዬ፣ ገና ይዝረከረክልሻል። ነጥብ ስታንጠባጠቢ እንዳላገኝሽ እንዳላገኝሽ። ዛሬ ስጥት ከመደረግ ትንሽ ነው የተረፍሹ፣ ግን ይህም ስጥት ከመደረግ አይተናነስም ነው የምልሽ። ማለት ሰላም የእግር ኳስ አፍቃሪያን፣ ቀንደኛው የሊቨርፑል ደጋፊ ዶክተር በኢትዮጵያ ነኝ። ዛሬ በአደባባይ ቼልሲ ደጋፊዎችን በኢትዮጵያ ይቅርታ መጠየቅ ፈልጋለው። ምክንያቱም እንግዲህ ባለፉት አመታት እግር ኳስን በመደገፍ እንዲሁም ሊቨርፑልን በመደገፍ እና ሌሎችንም ክለቦች እንደዚሁ በመደገፍ ባሳልፍም ግን ቸልሲን እና የቸልሲ ደጋፊዎችን ብዙም ቦታ ሰጥቼ አላቅም። ማለትም በቃ ክለቡን ቡድኑን ይህን ያክል ጨዋታውን ተመልክቼ ወይም ማድንቄ ደግፌ አላቅም። ባልደግፍም ቢያንስ ጨዋታውን ማድነቅ አለብኝ ብዬ አስባለሁ። እንደ ክለብ እንደ ደጋፊ ግን ይህን ያክል ቦታ ሰጥቼው አላቅም ነበር እውነት ለመናገር እና እንደም የቸልሲ ደጋፊዎችን እንደ ቸልሲ ግን ደጋፊ ያለው እንደ ምናም ብዬ ሙድ ይዝ ነበር እና ዛሬ ግን እውነት ለመናገር በቃ አመንኩ፣ አሳመናችሁኝ፣ አይገልጸው። በርግጥ ዛሬ ብቻ አይደለም፣ በዚህ ሳምንት ባርሴሎናን የረመረማችሁበት መንገድ በሚገርም ሁኔታ ነው። እኔ ከስፔን ክለብ ባርሴሎናን እደግፋለሁና፣ ዛሬ ደግሞ አርሴናልን በሜዳችሁ ያውም እንግዲህ ካሴዶን ያክል ሚድፊልድ ቀይ ወጥቶባችሁ ያሸነ ማን ነው። ጨዋታውን ያስጠበቃችበት ያስጠበቃችሁበት መንገድ በጣም ገርሞኛል። አድንቅ ያለው በጣም በጣም ነው የማደንቀው። ጨዋታው ምርጥ ነበረ። እንደውም ማሸነፍ ይገባችሁ ነበረ። ግን እንግዲህ ያው የካሴዶ በቀይ መውጣት ዋጋ አስከፍሏልኝ። ምን አይነት ገራሚ ቡድን ነው ኢንዞ ማሬስካ የገነባው! በእናታችሁ በቃ ጨዋታ ይችላል፣ አይገልጸውም። የምር ኢንዞ ማሬስካ በቃ ጭራሽ ትልቅ ጨዋታ ላይማ በቃ ይመጣበታልኝ እና በጣም በጣም የኢንዞ ማሬስካውን ቼልሲ በጣም ላደንቅ ፈልጋለሁ። በእርግጥ ከዚህ ቪዲዮ በፊት ዛሬ የለቀቁት ቪዲዮ ላይ ከባድ ጨዋታ ላይ የኢንዞ ማሬስካ ቡድን አሪፍ ፐርፎርማንስ እንደሚኖረው ተናግሬ ነበር። ፔሲጅን የክለብ ዓለም ዋንጫ ላይ እንደዚሁ አሸንፏል፣ ይኸው ባርሴሎናን ቻምፒዮንስ ሊግ ላይ አሸንፏል እና ዛንደርዶ ጉኖ ነው ትልቅ ጨዋታዎች የሚያሸንፈው ዛሬ ግን አርሴናልን የሚገርም የሚገርም አድርጎ ነበረ በጨዋታ ብልጫ የተጫወተው ማሸነፍ ይገባው ነበር። እንግዲህ የካሴዶ በቀይ መቁጣት አልሆነም። ይችላል ይችላል፣ ቼልሲ ይችላል ይችላል። በመጨረሻ ማምኝ ያለው ምርጥ እግር ኳስ ነው። ደግሞ የሚገርመው የሚጫወተው ጄምስ የሚባል ልጅ ግን ምን አይነት ልጅ ነው? ምን አይነት ልጅ ነው? ዩ ሃቭ ዘ ቤስት ፕሌየር ኢን ጄምስ። በቃ ኮል ፓልመር ነበር እንግዲህ ዘ ቤስት አርጊውብሊ ዘ ቤስት ፕሌየር ኢን ቼልሲ የሚባለው፣ አሁን ግን ጄምስ ነው። ከረንትሊ ባለው አቋም በቃ መሃል ሜዳውን እንዴት ነው የሚያሽከረክረው? በእናታችሁ እኔ ማቁ ሪስ ጀምስን በእንግሊዝም በክለብም የቀኝ ፉልባክ ሆኖ እንደሚጫወት ነበር። ኤንዞ ማሪስካ ግን ከእሱ እንግዲህ ያየው ነገር አለው ወይ ደግሞ ሚድፊልዱ ወይም የኋላ ተከላካዩ እንግዲህ ሲሳሳበት እሱን ወደ ሚድፊልድ ቀይሮ በቃ ሄ ዘራይት ባክተርንድ ንቱ ሚድፊልድ እና ሚገር ሚድፊልደር ወጥቶታል እና በቃ ሜዳውን እሱ ነው በቃ የተቆጣጠረው ማለት ይቻላል። ማኖፍ ዘማች ነበረ በጣም ቼልሲ ትችላላችሁ። በመጨረሻም አምኝ ያለው አድንቅ ያለው ሁለት ነጥቡን አጠነዋል። በአስር ተጫዋች ከአርሰናል ጋር ተጫውተን ማለት ነው። በአንድ ነገር ግን ዛሬ ደስተኛ ነበር። ሜንታሊቲ ከአርሰናል የተሻለ ሜንታሊቲ ነበር። ይዜን ይግባል። ሙሉ ዘጠና ደቂቃውን ስናስጨንቃቸው ነበር ሹት አተይምትም ኦን ታርጌትም፣ በልጠናቸዋል። በአስር ተጫዋች ማለት ነው። ይሄ ነው ቸልሲ ማለት። እያንዳንዶቹ ተጫዋች ልክ እንደ ጦርነት እንደ ዋሪየር ነበር ሲዋጉ ነበር። በጣም የሚያስገርም ጨዋታን ያየን። ሪስ ጄምስ ምን አይነት ፐርፎርማንስ ነው ያሳየው? የዓለማችን ምርጡ ራይት ባክ ምርጡ ካፕቴን ዘጠና ደቂቃ ሙሉ ኦል ኦቨር ዘ ፕሌስ ነበር። እያንዳንዱ ቦታ ሲያካለው ነበር። ከአርሰናል ደግሞ ዲክላን ራይስ ዛሬም ጥሩ ተጫውቷል። በጣም ብዙ ብሎኮችን ሲያደርግ ነበረ ያን ያክል አልከፋኝም። ሁለታችንም ነው ነጥቡን ያጣነው፣ ችግር የለም። ጀማው እንዴት ናችሁ? እቺ ቪዲዮ ፈልጋታለሁ። ኮፒ ሊንክ አርኩልኝ፣ ላይክ አርኩልኝ። ሰሞኑን ወያላው በጣም አስቸግሯል ሲሉ ሰምቻለሁ። ስትራቴጂ እየነደፍኩ ነው፣ ስትራቴጂ እየነደፍኩ ነው። ለምን የመጀመሪያው ስትራቴጂ ክሊንሺት ነበር፣ ወስጄበታለሁ። ሰሞኑን አይታችኋል፣ ሶስት ጨዋታ ምናምን። ማንንም አልሰማም ብያለሁ ማንንም እንዲ፣ ወያላው አንተ ማነ? ሀንግማን ነኝ፣ ሃንግማን። ለማንኛውም ማለት ነው፣ ጭራሽ እስከ ቤቴ እንዲ ብሎ ነው የመጣው። እንዲ ብሎ ማለት ነው፣ ይህን መልእክት አድርሱለት ለወያላው። በቃ ሊመታ ነው ዛሬ በቃ ነው። እኔ አሁን በጣም አናዱኛል፣ እንዲ አልቆምም አለ። በዛ ላይ ደግሞ ማለት ነው፣ እንዴት ልቅጠው ነው አሁን? እንዴት ልቅጠው ነገሩ እንዴት ልቅጣው ነው አሁን። ብዙ ጊዜ አስቸግሮኝ የነበረው የፓሪስን ጀርመን ፒኤስሲጂ የሚሉትን እንዴት እንደቀጣኋት አይታችኋል። ሰሞኑን ደሞ እቺ ባርሳ ናም ብላ እንዲያለችውን እንዴት አድርጌ እንደመለስ ኳት አይታችኋል። አሁን እንዴት ነው ፓሪስን ጀርመንን ባልኩት አሰላለፍ ልበለው ወይስ ደግሞ ባርሳን ባልኩት ልበለው? ለምን ያው ታውቃላችሁ እንግዲህ ፓልማር ተመልሷል። አወቃቀጤ እንዴት እንደሚሆን ብቻ መልክ ጻፉልኝ። እኔ ስትራቴጂ የነደብኩ ነው። እናንተ እስቲ ይላኩ ረወ እያለው ኩዱሽ ፈላ መጣውልሽ እነዚህ ሁለት ሁኔታችኋል። ማን እንደሚበልጥ ደግሞ እናያለን፣ እናያለን። ሁሉም ከመቀመጫ ተነስተ ክብር ለሚገባው ቼላ ክብር ትሰጣለህ። አንተ የለንደን ኩራት ነ ቼለ ትንሽነት ምን እንደሆነ ማሳየት ከፈለክ ልጅን ማለት ነው። ያርሰናልን ጨዋታ እና ያርሰናልን አርማሳ ሲጀመር ቼላው ቀይ ወጥቶበት ያለ ቀይም ደብድበው የመምጣት ኃላፊነቱ ያለኝ እኔና እኔ ብቻ። አንቺ የዋንጫ ተፎካካሪ ብለሽ በቀይ ወቶልሽ አንድ ነጥብ ይዘህ ትመጣለህ? እንዳንተ አሁን ትንሽ ቲም አለ እናቴትም። ሁላችሁም ኮመንት ላይ የሚያገባችሁ እና አርሰናል ትንሽ ቲም የለም ጀማ አልወጣልኝ። ምን ያ ጨዋታ ተለጥለጠን ነው የተሸነፍነው። ጀማሉ ተለጥለጠን ነው የተሸነፍነው። እንዴ ይሄ ጨዋታ ላይ ማለት ነው ነጥብ አገኘን ብዬ ማሰብ በጣም ይከብደኛል። ጀማሉ በጣም ማለት ነው። አንቲ ምን ሆኖ ነው ዛሬ ማስኩራ? እናንተ ምን ሆኖ ነው ነው እንዲ እንዴት ነው ፓስ ማረግ የሚያቅተው? ፓስ ማረግ ያቅቷዋል ጀማሉ ፓስ እንዴ ጋብሪል ማጋሌሽ እና ሳሪባ በጣም ልዩነት ያላቸው ተጫዋቾች ናቸው ጀሙ ማለት ማንም ሊተካቸው የማይችል ተጫዋቾች እንደሆኑ በቃ ዛሬ ያረጋገጥኩት። ማን ማንም ማለት በእርግጥ አርቲስታ እነዚህን ሁለት ልጆች አጣምሮ ለአንድም ጊዜ ምናምን አልሞከራቸውም። በእርግጥ አርቲስታ እነዚህን ልጆች አጣምሮ ብዙ ጊዜ አልሞከራቸውም። ቢሆንም ግን አረ ሳሪባ እና ማጋሌሽ ጀማው የአየር ኳስ አንድ አንጠቀምም አንድ የምድር ውስጥ ተውት እንደዛ ግጥቅጥ ብለው እየተከላከሉ ለማንኛውም ግን ቸልሲ ዛሬ ላሳየው ብቃት ሚገርም ሚገርም ሚገርም ሚገርም ግን፣ አርቴታ እኔ ተቀያሪ ተጫዋች እያለ ለምን እኔ በነዛ ተከላካዮች ብቻ ምድርቅ ማለት እንደፈለገ አልገባኝም። በተለይ ማስኩየር እንዴ! እያንዳንዱ እኮ የሚያወጣቸው ኳሶች እኮ የተበለሻሹ ነበር፣ እያንዳንዱ ማለት ነው። ጀማ ለማንኛውም እንግዲህ ምንም ለማንኛውም የለውም። ጀማው ለማንኛውም በቃ። አባት አባት አባት፣ ሰላም ነው፣ እንዴት ነህ? ሰላም ነው፣ እንዴት ነው?

ተው አላቅም፣ እንድታብሳጭ መጣን? ሂድ እባክህ፣ ምን አይነት ሰው ነው?